የሮዛ ውርደት እና ተንኮል መጋለጫው ሰዓት ደረሰ። ሂዋን ደግሞ ባንቴሮንና ሮዛን እያንዳንዱ ያደረጋችሁት ውርደትና ክፋት እኔ ባጋልጥ እዚህ ቤት ለደቂቃ ትቀመጣላችሁ ወይ ብላ ጥያቄ አቀረበች። ሮዛ ሂዋንን ለማጨለልና ለማሳበድ ወንድምሽ ሙቶ ተቀብሯል ብላ በድንገት መርዶ ነገረቻት። ዴቭም ደግሞ ሂዋንን በጣም ተጨናንቃና አልቅሳ ተበሳጭታ ነበርና ወደ ውጭ ጓዟን ይዛ ወታ ልትሄድ ስትል እሱም አረጋግቶ መጨረሻ ላይ ወንድሟ እንዴት እንደሞተና እንዴት ተቀበረ እውነታውን ነገራት። ሮዛ ምንም ሳታረግዝ አርግዣለሁኝ እያለች ከባድና ትልቅ ድራማ እየሰራችባቸው ትገኛለች። ሉሊት አሁን ላይ የሮዛን ክፋት ጠንቅቃ ጥርጣሬ ስላደረባት፣ ስሚያንቺ ወንድምሽ ጋር እንደ መሽገር ተለጥፈሽ መቼ ነው ከዚህ ከቤት የምትወጡት? በቃ እናንተ የራሳችሁን ህይወት አልኖሩም እንዴ? ወንድምሽ እኮ ደህዬ፣ እኔ ደግሞ ባሌ ደሃና ነጫጭባ እንዲሆን አልፈልግም። የማንንም ጥገኛ እያመጣ እያስቀመጠ፣ እኛኮ ማደግና መለወጥ አልቻልንም ብላ ተዘባበተችባት። እጉ እውነት ወንድሜን እንደዚህ አስከፈቸው ይሆን እንዴ? እንደዚህ አድርጌው ይሆን እንዴ? እያለች ሉሊትም ከባድ ጥያቄ ውስጥ ገባች። በመጨረሻም ባንቴሮ የህክምና መንገዱ ስለተስተካከለለትና ቆሞ የመሄድ እድሉን ማገኘት ሲያስብ በደስታ ተውጦ የሚሆነው ግራ ገባ። እንደውም ያለፈውን ታሪኩን በሙሉ ለሉሊት ማጫወት እየጀመረ በድንገት ሮዛ እየመጣ ይታቋርጣቸዋለች። ሉሊት ላፕቶፕ ላይ ወንድሟ የሆነ ነገር አዟት ነበርና የባንቴሮ ሕክምና በነጻ ሲፈቀድለት አይታ በደስታ ተሞላችና ስትጮህ እሱም ደግሞ እንኳን ደስ አለህ ሁሉም ነገር ተሳካ አየህ አሁን ያንተ ህክምና መንገዶች ተስተካክለዋል። ካሁን በኋላ ዊቸር ሊቀር ነው። ካሁን በኋላ ቁመህ ልክር ነው። እንኳን ደስ አለ ባንቴሮ ብላ ደስታዋን በሙሉ ስትገልጽለት፣ ስሚያንቺ ብዙም አትደሰቺ። ደግሞ ከዚ ከባንቴሮ ጋር ብዙ ጊዜ ስትለጣጠፊ አይሻለሁ። ርቀትሽን ጠብቂ ብላ ዛተችባት። ከዛ ግራ ገባትና፣ እንዴ ቆይ ባንቴሮ ክፉ ሰው ነው እንዴ? እኔ ነገርኩሽ አይደል? በኋላ የሆነ ችግርና የሆነ ጦስ ይዘሽ ብትመጪ መከራሽ የሚተርፈው ለእኔና ለወንድምሽ ነው። እኔ የምልሽን ስሚ፣ ባንቴሮን ካንቺ በፊት እኔ ጠንቅቄ የማውቀው ሰው ነኝ። ተንኮለኛና መጥፎ ሰው ነው። ከሱ ርቀትሽን ጠብቂ ብላ አስፈራራቻት። እሺ አንቺ ያልሹ፣ የሆነ ችግር የለውም፣ እራሴን እጠብቃለሁ። ባንቴሮ እኮ ሲታይ የበፊቱን ክፋቱን ትቶ አሁን ወደ መልካምነትና ጥሩነት የሄደ ሰው ነው ሮዛ ብላ አለቻት። ስሚ ሉሊት፣ እያንዳንዱ ለእኔ ማስረዳት አይጠበቅሽም ብሽም ይሁን ሽ ጫጩት እኔ ከአንቺ በላይ ብዙ ነገር አውቃለሁኝ ብላ ገልምጣት ሄደች። ሰላም ሰላም! ውድ የተከበራቸው የሌላ ኤንድ የመሀመድ ቤተሰቦች እጅግ በጣም ተወዳጅ ተወዳጅና በጉጉት የምንጠብቀው ትንሿ ሙሽራ ድራማ እንደ ቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ መልካም ቤተሰቦች እናመሰግናለን። የሮዛ ውርደትና ክፋት ይጋለጥ ሳታረግዝ አርግሻለሁ እያለች ለምትጫወትበት ዴቭን አፍቅራውና ወዳው ሳይሆን ለሀብትና ለንብረቱ ብላ የተቀመጠች ከባድና አደገኛ ሰው ናት። ላፕቶፕ ላይ ብዙ ሚስጥሮች እያጠፋች፣ የሉሊትን ውጤት እያጠፋች እንዲሁም ደግሞ የባንቴሮ የሕክምና መንገድ የተስተካከለለትን ላፕቶፕ ላይ ገብታ እያጠፋች ከባድና አረመኔ ሰው ናት። እንዲሁም ሂዋንና ዴቭ አንድ ላይ እንዳይሆኑ ብዙ ነገር እያቀደች ነው። ሂዋን እንግዲህ ከዴቭ ጋር ብዙ የፍቅር ጊዜያቶችን እንዳሳለፉና ብዙ ትውስታ፣ ትዝታዎች እንዳሉባት ያስታውቃል። እሷም እኔ ምልሽ፣ ዛሬ ደግሞ እኔን ነው እንደ የፈለግሹ ብላ ወደ ሮዛ ዘንድ ስትሄድ፣ ሮዛ ደግሞ ስሚ ሂዋን ከቶ የወንድምሽን መሞት እንደዚህ የምትንሰፈሰፊለትና የምትወጅው ወንድምሽ በሕይወት እንደሌለ ታውቂያለሽ? አለቻት። ምን? አዎ ወንድምሽስ እንደሞተ ሞተ። ዴቭ ብዙ ነገር እንደ ደበቀሽስ ታውቂያለሽ? አለቻት። ታይሮዛ ክፉ ነገር አትናገሪ። ዴቭ በፍጹም እኔን ምንም የደበቀኝ ነገር የለም። አንድም ቀን መጥፎ ነገር ደብቆኝ አያውቅም። ወንድሜን በሕይወት አለ ለምን እንደዚህ ልትይቻልሽ? አለቻት። እንግዲያውስ እውነቱን ልንገርሽ ያንቺ ወንድም ተቀብሯል፣ በህይወት የለም ብላ ስታረዳት ሂዋንም ከቆመችበት ወደቀችና ደም እንባ እያለቀሰች መቆጣጠር ራሷን አቃታት። መጨረሻ ላይ ወደ ቤት እየበረረች ገባችና ጓዟን ጠቅልላ አድርጋ ሻንጣዋን እየገትተች ስትሄድ ዴቭ ከቤት ወጣና እጇን እንቃ አድርጎ ምኑንሽ ነው? ቆይ ሂዋኔ፣ እየተፈጠረ ነገር አለ እንዴ? ያስቀየምኩሽ ነገር አለ እንዴ? እያለ ሲጠይቃት ዴቭ፣ አንተ በጣም ራስ ወዳድ ሰው ነህ። ወንድሜ በሕይወት አለመኖሩንና መሞቱን እንዴት አልነገርከኝም? አሁን አንድ ውለታ ትውልልኛለህ ወይስ ወንድሜ አለበት ቦታ እና የተቀበረበትን ቦታ መቃብሩን አሳየኝ ብላ ለመነችው። እሱም እቅፉ አደረገና ስሜትሽን እረዳለሁ። ይሄን ደግሞ ማን ነው የነገረሽ ብሎ ሲያጽናናት፣ እሷም ደግሞ በጣም ራስ ወዳድ ነህ ወንድሜን የገደለው ሰው ማን ነው? ምን ኖ ነው የሞተው ብላ ስታፋጥጠው እቅፍ አርጎ ካረጋጋት በኋላ እሷም እምቢ ብላ ገፈታትራው ሻንጣዋን ይዛ ከዛ ከቤት ስወጣ ሮዛ በርቀት እያየ ትስቃለች። አንድ ነቀርሳ ከቤት ተገላገልኩ እያላይ በደስታ ተሞላችና ዴብም ተከትሏት ህዋንን ሄደ ማለት ነው። ሮዛም ወደ ቤት ገባችና የኔ ልሽ ብላ ወደ እናቷ ስልክ ስትደውል፣ እናቷም ደግሞ ስሚ ዴቭ አንዴ ህዋንን፣ አንዴ ሉሊትን እህቶቼ እያለ የሚዘባበትብሽን አቁሚ። ሴት ላይ ለትዳሯ ጀግና ናት። ጀግና ተሆንሽ አንቺ ሁሉንም ነገር በእጅሽ ማድረግ ትቻያለሽ። ሮዛ አንቺ የኔ ልጅ ነሽ። ማንም ሰው ተነስቶ ሊያሸንፍሽና ና ሊጥልሽ የምትቻይ ሰው አይደለሽም። የዝህን የዴቭን እህቶች ናቸው ጓደኞች ናቸው የሚሉትን ከዛ ከቤት ነገ ዛሬ ሳት መንቅረሽ ማስወጣት አለብሽ ብላ ቀጭን ትዕዛዝ ሰጠቻት። ከዛ እንዴም አየ ምን እያልሽ ነው? ምንስ ቢሆን ምንስ እንዴት የለት ልት ትቻያለሽ? የረየሱ እህቶች ናቸው። እችም ሔዋንም እኮ ለእኔም ጓደኛዬ ናት። ከስንት ጊዜ በኋላ ተመልሳ የመጣችው ለምን ይመስልሻል? መግቢያታ፣ ወይስ የምትደርስበት ቦታታ ነው? ትዳርሽን አይንሽ በአይንሽ እንዳያሳጡሽ ከዛ ከቤት ለቃቅመሻ ባሬ፣ ብላ ቃጭን ትዕዛዝ ሰጠቻት። ስልኩን ዘጋችና፣ እማየኮ ልክናት። አሁን ላይ ምንም ጥሩና መልካም ሰው የለም። ዴቭ፣ እመነኝ፣ አንተ የእኔ መጫወቻ ብቻና ብቻ ነህ። ገና ሳላረግዝ አረገዝኩ ብዬ እየተጫወትኩብህ ነው። ገና ብዙ ነገር አይተህ እያለች መፎከር ጀመረች። እንግዲህ ሉሌት የባንቴሮን የህክምና ወረቀት ካየች በኋላ በደስታ ስትሞላ ሮዛ መጣችና አንቺ ክፍት ምንድን ነው እንደዚህ የሚያስጨውሽ? ምን የተፈጠረ ነገር አለ? ያምሻል እንዴ? ብላ ስትላት እንዴ ሮዛ፣ ደስ ስላለኝ እኮ ነው ባንቴሮ ውጭ ሀገር ሄዶ እንዲታከም በወንድሜ ዴቭ በኩል ሁሉም ነገር ተሳካ ብላ ስትል፣ አትጩሄ ይሄ ቤት የተከበረ ቤት ነው። ሁላችሁም ጥገኛ ናቸው። አንተ ደግሞ ብዙ ነገር አትደሰት። ነገ ውጭ ሀገር፣ ብለህ ስትሄድ እግር ተቆርጦ ሊመጣ ይችላል። ዛሬ የሳቀው ጥርስህ ነገ ልታለቅስ ትችላለህ። ጥገኛ መሆን ሳያንስ ደግሞ ይሄን ያክል ምንድን ነው ደግሞ ከዚች ከህፃን ልጅ ጋር አብዝተህ የምታየት ጀምረሃል። ሌላ ችግር ቢፈጠር የእናንተን ችግር መቅረፈኛ ሰልች ትሆናል ብላ አለችው። ከዛ ሮዛ ለምትናገሪው ነገር ለከት ይኑርሽ፣ ትዕግስቴን አትፈታተኝኝ። አንቺ ምን አይነት አረመኔና መሰሪ ሰው እንደሆን ሽኮ ጠንቅቄ አቀሻለሁ ብሎ ሲላት፣ አይደል እንደዛ ነው አለችና ከዛ ቦታ እየተመናቀረች ሄደች። መጨረሻ ላይ ሮዛ የት ሄዳ ነው ተባባሉ ባንቴሮና፣ እኔ ምን አውቃለሁ አለች ሉሊት። ከዛ ሮዛ ደግሞ በጣም በሚገርም ሁኔታ ሂዋን እኮ ለአንዴና ለመጨረሻ ጊዜ ወደዚህ ቤት ተመልሳ ላትመጣ ጓዟን ለቅማ ወጥታለች። እናንተም ብዙ አትደሰቱ የምላችሁ ያለ ምክንያት አይደለም። በቀጣይ ከዚህ ከቤት የምትወጡት ሁለታችሁ ናችሁ። እኔ የምፈልገው የማንንም ኮተትና ለቀቃሚ ሳይሆን ራሴና ባሌ ብቻ ደስተኛ ሆነን እንዲሁም ደግሞ በሆዴ የተረገዘው ልጅ እንደፈለገ ቦርቆ፣ እናንተ ሀያ አራት ሰዓት እዚህ ሶፋ ላይ ተቀምጣችሁ ለማጎርጎር ሳይሆን የሚወለደው ልጄ የሚፈነጥዝበት ቤት ነው ብላ ነገረቻቸው። አንቺ እኮ አይምሮች ተተነካ በጣም ቆይቷል፣ ምን አይነቷ ናት ብሎ ባንቴሮ ሲናገራት፣ ሮዛም ተናዳ ወደ ምኝታ ክፍሏ ሄደች። ሉሊት ጋር ሲያወሩ ምኑን አይሆን ምን ተፈጥሮ ይሁን፣ ሂዋን ከዚህ ቤት እኮ መውጣት የለባትም። ጥሩ ሰው ናት አይደል? እናፈቀችህ እንዴ? ብላ ስትለው በጣም የምትወደድ እና መልካም ሴት እኮ ናት ብሎ ተናገረ። ከዛ በመጨረሻ የሆነ ችግር ሊኖር ይችላል፣ ወንድሜ ሲመጣ እውነታውን ብናቅ አይሻልም? ብላ አለችው። እሱስ ልክ ነሽ። ወሬያቸውን ሳይጨርሱ እሱም ያለፈበትን ፈተናና ስቃይ ህይወት ምን ያህል ከባድና መራራ እንደሆነች ለሉሊት እየነገራት ነበር። ባንቴሮ፣ የሚያጨናንቅህ ነገር ካለ አንዳንዴ ኮ ለሰው ስናወራውና ስንነግረው ይቀንስልናል። ስለዚህ ከጎን ሁኜ ላግዝህና ልረዳህ ዝግጁ ነኝ ብላ አለችው። አመሰግናለሁ ሉሊት፣ አንቺ ማለት በጣም መልካም ሰው ነሽ። ከወንድምሽ ጋር ያደረጋችሁልኝ ውለታ መቼም ልረሳው አልችልም፣ የኔ ቆንጆ አላት። እንግዲህ ሂዋንና ዴቭ መኪና ውስጥ ላይ ሆነው ያለፈውን ታሪካቸውን ስለ ወንድሟ አሟሟት፣ ስለ ጀግንነቱ፣ ስላደረጋቸው ጀብድ በሙሉ እየነገራት እሷም አልቅሳ ወጣላትና በመጨረሻ በቃ ይቅርታ፣ ለተፈጠረው ነገር ይቅርታ ሂዋኔ ከኔ ከአጠገቤ እንድትርቅኝ አልፈልግም። ለረጅም ጊዜያቶች ተለያይተን የኖር ነው ጊዜ ይበቃል። አሁን ላይ ግን አብረ መሆን ነው የምንፈልገው ብሎ ነገራት። እሷም እሺ ዴቪዬ፣ ምንም ቢሆን ካጠገብህ ልርቅ አልችልም ብላ ቃል ገባችለት እና ይቅር ተባብለው ወደ ቤት ሲሄዱ ሮዛ ደነገጠች። ህዋ ላትመለስ ሄዳሌ ብላ ስታስብ ተመልሳ ስትመጣ ባንቴሮል ደግሞ እጅግ በጣም ደስ ብሎኛል። አንደኛውና ትልቁ ነገር የሕክምና እድሌ እንድተመቻችልኝ ይገኛል። ይህን ያደረገልህ እኮ አንተ የምትጠላው እና ከጀርባ ሁነህ የምትወጋው ዴቭ ነው። በጣም አንቺም ጥሩ ሰውነሽ ሂዋን ላደረግሽልኝ ትብብር አመሰግናለሁ አላት። አንተና ሮዛ ርፋችሁ ማትቀመጡ ከሆነ የተደበቀው ማንነታችሁን ለዴቭ ዘክ ዝኬ ነው የምናገረው ብላ አስጠነቀቀችው። ማለት ነው እሱም እሺ ችግር የለውም አለ። ዴቭም ከቆየበት ቦታ ሲመጣ፣ ዴቭ በጣም ደስ ብሎኛል ያደረክልኝ ውለታ መቼም ልረሳው አልችልም። እንዴ፣ እንኳን ደስ አለህ ባንቴሩል ሁሉም ነገር ተሳካለህ እኮ ብሎ ሲለው፣ ከአንተ በፊት ሰምቻለሁ። ማን ነገረ? ሉሊት ላፕቶፕ ውስጥ ገብታ አይታ ብሎ ነገረው። ውይይች ፈጣልሽ! እና ለማንኛውም ተዘጋጅ፣ በቅርብ ጊዜ ህክምናውን እንጀምራለን ብሎ ነገረው። ማለት ነው እጅግ በጣም በደስታ ተሞልተዋል። ውድ የተከበራችሁ የሌላ የእንዴ መሐመድ ቤተሰቦች አናሉ፣ ላይክ ሰብስክራይብ አርጉ። ሰላም አሌይኩም ወራህመቱላሂ ወበረካትሁ።